ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች፣ በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለአባታችን ለጻድቁ አቡነ ገብረ መንፈስ ቅዱስ ወራሃዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ ጻድቃን ሰማዕታት ወራሃዊና ዓመታዊ ክብረ በዓል በሰላም በፍቅር በምህረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለዚች ደቂቃ አላደረሰን አደረሰን። ለኃያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አምስት ትንቢትን የሚናገር ታማኝና ተጋዳይ የሆነ ምሥራቃዊ አቡነ ያዕቆብ እረፍቱ ነው። ዳግመኛም በዚህች እለት በብዙ አስጨናቂ መከራዎች ምስክርነቱን የፈጸመ ታላቁ ሰማዕት አባ ብሶይ እረፍቱ ነው። ሰማዕቱ ቅዱስ ቢፋሞን እረፍቱ ነው። ሃይማኖቷ የጸና ምግባሯም የሰመረ የክርስቶስ ማደሪያ የሆነች መነኮሳይት ቅድስት ማርታ የእረፍቷ መታሰቢያ መሆኑን ስንክሳሩ በስም ይጠቅሳታል። እርሷም በስደት ሳለች አርፋ በተራራ ውስጥ የተቀበረች ናት። ረድኤት በረከቷ ይደርብን፣ በጸሎቷ የሚማረን አሜን። አቡነ ያዕቆብ ምስራቃዊ በምስራቅ ካሉ ገዳማት ውስጥ በአንዱ ገዳም በታላቅ ተጋሩ በኖረበት ዘመን በሀገሪቱ ላይ ከሃዲ ንጉስ ነገሰ። እርሱም ያሬዎስን ትምህርት የሚከተለው ንጉሱም አብያተ ክርስቲያናትን አዘግተው የጣዖታት ቤቶች እንዲከፈቱ አረማውያን ጭፍሮችን አዘዛቸው። የንጉሱ ትእዛዝ በሀገሩ ሁሉ በተሰማ ጊዜ አባ ያዕቆብም ይሄን እዚህ ሰማ። ሰማዕት ይሆን ዘንድ ወደ ንጉሱ መኖሪያ ወደ ቆስጠንጥንያ ሄደ። ንጉሱም ጥላቶቹን ይወጋ ዘንድ እንደወጣ በመንገድ ላይ አገኘው። አባ ያዕቆብም ንጉስ ሆይ በጥላቶች ላይ እግዚአብሔር ይረዳህም ዘንድ ምእምናን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው። ይህንን ካላደረክ ግን እግዚአብሔር ይጥልሃል ከጥላቶችህ ሸሽተህ በእሳት ቃጠሎ ትሞት፣ አለ ብሎ ትንቢት ትናገሩት። ንጉሱም በዚህ ንግግራቸው ተናዶ እስኪመለስ ድረስ እንዲጠብቋቸው ለጭፍሮዎቹ አሳልፎ ሰጣቸው። አባ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አሉት። በዚህም ጊዜ ይዘው በኃይል ደብድበው አሰሯቸው። ንጉሱም ወደ ጦርነቱ ገብቶ ሲዋጋ እግዚአብሔር ለጥላቶቹ አሳልፎ ሰጠውና ጥላቶቹ ሊይዙ ሲከተሉት ሸሽቼ አመልጣለሁ ሲል ከአንዲት አጸዴ ውስጥ ገባ። ጥላቶቹም ደርሰውበት በእሳት አቃጠሉት። የተረፉትና ያመለጡት ጭፍሮዎች ወደ ቆስጥንጥንያ ተመልሰው የሆነውን ሁሉ ተናገሩ። የአባ ያዕቆብ ትንቢት መፈጸሙን ያየ ሁሉ አባታችንን አከበሯቸው። ከዚያም በኋላ በአባ ያዕቆብ አማካኝነት ብዙ አረውሳውያን ወደ ቀናች ሃይማኖት ተመለሱ አባታችንም ወደ በዓታቸው ተመልሰው የህይወትና የሰማዕትነት አክሊልን እስከተቀበሉበት ጊዜ ድረስ እንደ ቀድሞው በታላቅ ተጋሩ ኖሩ ረድኤት በረከታቸው ይደርብን በጸሎታቸውም ይማረን አሜን ሰማዕቱ ቅዱስ ቢፋሞን ይሄም ቅዱስ ቢፋሞን ሰኔ አራት ሰማዕት የሆነውና ታሪኩን ቀደም ብለን ያየነው የቅዱስ ዮሐንስ ዘሐራ ቀሌ የእናቱ የወንድሟ ልጅ ነው። ሰማዕቱ ቅዱስ ዮሐንስም ታስሮ ሳለ ቅዱስ ቢፋሞን ያገለግለው ነበረ። ቅዱስ ዮሐንስ ሰማዕትነቱን ፈጽሞ አንገቱን ከተሰየፈ በኋላ ቅዱስ ቢፋሞን ስጋውን ገንዞ በድኑ ላይ ወድቆ ለምን ብቻዬን ተውከኝ እያለ ሲያለቅስ ከቅዱስ ዮሐንስ ስጋ እንዲህ የሚል ቃል ወጣ፣ ወዳጅ ቢፋሞን ሆይ ከእኔ ጋር መኖርን ከፈለግ ፈጥነ ወደ መኮነኑ ሄድና ክብር ግበውና በአምላካችን በክርስቶስ ታመን፣ ነገ ወደ እኔ ትመጣለህ አለው። ቅዱስ ቢፋሞንም ከወዳጁ በድን ይሄንን ቃል ከሰማ በኋላ የቅዱስ ዮሐንስን ስጋ ቀብሮ ወደ መኮነኑ ሄድና የረከሱ ጣዖታትን እየረገመ የጌታችንን ክብር መሰከረ። መኮነኑም ይዞ ብዙ ጽኑ በሆኑ ስቃዮችን አደረሰበት። በመጨረሻም ራሱን በሰይፍ ቆረጡትና ቅዱስ ቢፋሞን ሰማዕትነቱን ፈጽሞ የክብርን አክሊል ተቀበለ። የቅዱስ ቢፋሞን ረዴት በረከቱ ይደርብን፣ በጸሎቱም ይማረን። አሜን። ሰማዕቱ አባ ብሶይ አማኝ ክርስቲያን የሆኑ ወላጆቻቸው ልጅ ሳይኖራቸው አስራ ሰባት ዓመት ኖረዋል። ከዕለታትም በአንደኛው ቀን አንድ ብርሃንን የለበሰ ጻድቅ ሰው ወደ አባቱ መጥቶ ወንድ ልጅ እንደሚወልድና ስሙን ብሶይ እንደሚለው ልጁም በመጨረሻ ሰማዕት እንደሚሆን ነገረው። ብሶይም ሚያዝያ አንድ ቀን ተወለደና በሃይማኖት ኮትኩተው አሳደጉት። ለመምህርም ሰጡትና የቤተ ክርስቲያንን ትምህርት ሁሉ ተማረ። በሀያ ሰባት ዓመቱም ክርስቲያኖችን ይገድል ወደ ነበረው ከሃዴ ንጉሥ ዘንድ ሄዶ ክርስቲያን መሆኑን ተናገረ። ንጉሱም አሳሰረውና በማግስቱ ለጣዖታቱ እንዲሰግድ አዘዘው። አባ ብሶይም የንጉሱን ትዕዛዝ መቀበልን እምቢ ባለ ጊዜ ንጉሱ ይዞ እጅግ አሰቃየው። ነገር ግን የታዘዘ መልአክ ተገልጾ አበረታው! ከዚያም በኋላ ወደ እስክንድሪያ ቁልቁል ያኖስ ወደሚባል መኮንን ላኩት። ይህም ከሀዲ መኮንን ለምን ለጣዖቶቻችን አትሰግድም ብሎ ብዙ አሰቃየው። በብረት ችንካሮች አይኖቹን አወጣቸው። በፈላ ውሃ ውስጥም ጨመሩት። እጆችና እግሮቹን በየተራ ቆረጧቸው። መልአኩ ቅዱስ ገብርኤልም የተቆራረጡ አካሎቹን ሁሉንም ፈውሶ እንደ ቀድሞ አንድ አደረጋቸው። ከዚያም በኋላ ወደ አንጾኪያ ሀገርም አመጡትና ለዲቅሉጥያኖስ አስረከቡት እርሱም በተራው እጅግ ጽኑ መከራዎችን አደረሰበት። ሰኔ አምስት ቀንም አንገቱን በሰይፍ አስቆርጦት የሰማዕትነት ፍጻሜው ሆኖ የክብር አክሊልን ተቀዳጀ። የሰማዕቱ የአባ ብሶይ የረድኤት በረከቱ ይደርብን በጸሎቱም ይማረን አሜን። ወር በገባ በአምስት ታስበው የሚውሉ የአባታችን የአቡነ ፊልጶስ ዘደብረ ቤንዚን ወር በገባ በአምስት ቀን የሚነበበው ገድላቸው ይሄ ነው። ወደ ሰማዕቱ አቡነ ፊልጶስ ምስክርነትና ተጋሮ ወደ ነገሩ ትሩፋት እንመለስ። ስለ አንድ በቴሪካም ና ስለ ልቦናዊ ጉድለት እየተንቀጠቀጥኩና እየፈረሁ የምነግራችሁን ትንሽ ስሙኝ። ነገር ግን ደስታዬን የተሞላ መንፈሳዊ ቃሌን ተሰሙ ዘንድ ገሩን እንናገራለን መንፈስ ቅዱሳን እንደገለጠልኝ እንናገራለን። መልካም ስራን ለመስራት ይፈጥናል። በንግግሩ ጸጥ ያለ ነው፣ በሀሳቡም ዝም ያለ ነው። በነፍሱም ንጹህ ነው፣ በስጋውም የጸና ነው። ከሰው ሁሉ ጋራ ሰላማዊ ነው፣ በስራውም እውነተኛ ነው። እንግዲያ ምጽዋትን ወዳጅ ነው። ኑሮውም በጾምና በጸሎት ነው። በጸሎትም ጊዜ እንደ ምሰሶ ይቆማል። እንደ መንኮራኩር ይሰግዳል። እንደ በደለኛ ስጋውን እየገረፈ እንደ ምንጭኋ እምባውን ያፈሳል። እንደ ልብስ ማቅን ይለብስ ነበረ። እንደ መታጠቂያም የብረት እሾህ ይታጠቃል። ጥጋቡ ረሃብ ነው። መጠጡም መጠማት ነው። ደስታውም ጾምና ጸሎት ነው መራቆት ነው። ሙቀቱም ውርጭ ነው። የጎኑ ምኝታም እሾሃም ሀሚከላ ነው። ስለ ደስታ ምኝታም ከመሬትና ከአመድ ላይ ይተኛል። እረፍቱ ስጋውን የሚያቀዘቅዙ ምንጣፎች ናቸው። እረፍቱም ሰውነቱን ከሚቆርጥ ከተሳለ ድንጋይ ላይ መተኛት ነው። ጫማዎቹ የወንጌል ቃላት ናቸው። መመላለሱ ወደ ሃይማኖት ጎዳና ነው። የእጁ ምርኩዝ ድንቁርናንና ጥላትን የሚያሸንፍ መስቀል ነው። ዜማው በለሆሳስ ነው። ትህትናው ራስን መዋረድ ነው። ኑሮው ጸጥታ ነው። ስለ አቡነ ፊሊጶስ ሁለተኛ በዋልድባ ገዳም የሚኖሩ ገዳማውያን አባቶች ተናገሩ። ከፀሐይ ይልቅ የሚያበራ ሰውን አየን። እንደ መብረቅም ያበራል፣ በሰማይ ላይም ይበር በሰማይ ላይም ይበራል በላዩ ላይም የሚያበራ ድባብ አለ ብለው መስክረው ተናግረዋል። ገድለ አበው ቅዱሳን ዘደብረ ቤንዚን የጻድቁ አባታችን የእረፍታቸው መታሰቢያ ነሐሴ አምስት ቀን ነው። የጻድቁ አባታችን የአቡነ ፊሊጶስ በረከት ረዴታቸው ይድረሰን፣ በጸሎታቸው ሚማረን አሜን። ወስብሐት ለእግዚአብሔር።